ቢያንስ ማታ ወደ መኝታችን ስንሄድ ከመኝታ በፊት አምስት አስር ደቂቃ ጊዜ ሊኖረን አይገባም? ለልጆችም ለራስም፣ ለሶሻል ሚዲያውም ዴሊ ቴሌቪዥኑም፣ ለሁሉም ለእራቱም ጊዜ እንደሰጠነው አምስት አስር ደቂቃ ከመኝታ በፊት ጊዜ ሰጥተን በዛች አስር ደቂቃ ዕለታዊ ኑሯችንን አስታውሰን ዛሬ አላህ ዋጅብ ካረገብኝ ምን ያህሉን አብድያለሁ። ሐራም ካደረገብኝ ስንቱን ተዳፍሬ ያለሁ? እነዚህንስ ለማካካስ ኢስትክፋርና ተውበት አድርጌ ያለሁ? የሰጠሁትስ ሰደቃ አለ? ድንገት ዛሬ ለሊቷ የኔ የመጨረሻ ብትሆነስ ቢያንስችን አምስትና አስር ደቂቃ ከጌታዬ ጋር ደግሞ ላሳልፈው በማለት የተውበት የኢስትክፋር ሰዓት ቢኖረን ምንድን ነው ችግሩ? እንዲህ እንዳናደርግ ወንጀላችን ከልክሎን እንጂ ደቂቃው፣ ጠፍቶብናል። አስርት ደቂቃ መኝታ ላይ ገብቶ እንቅልፍ እስኪመጣበት ሰላሳ ደቂቃ ሚንከባልል ስንት ሰው አለ? ስለዚህ ቢያንስ የራሱ ክፍል ላይ ገብቶ ያን አምስት አስር ደቂቃ ከአላህ ጋር ላሳልፈው ቢል ኖሮ ስንት ጥቅም የሚገኝበት ነው። አላህ ይወፍቀን። ለኳስ ከሆነ ግን ዘጠና ደቂቃ ቢኖር አለን አ አርሴናልና ማንቼ ከሆኑ ዛሬ አይቀርም በፍጹም። ኳሱ የሚታየው ራሱ 11 ሰዓት ከሆነ ከጠዋት ጀምሮ ነው። አስር የሞባይሉን ሰዓቱን የሚያየው ደረሳል አልደረሳ፣ ይጨንቃል። ወሳኝ ቀነዋል አስር ዘገደ ቶሎ ሰዷል፣ ጨንቆታል። ቁጭ ብሎ እንኳን እስከ አስራ አንድ አይጠብቅም። ሄዶ ነው የሚገባው በጊዜ ኳሱ አስራ አንድ ሰዓት ነው የሚጀምረው። ምን አስኬደ በጊዜ አያው አወለሰፍ። ለምን ያመልጠኛል? ቶሎ ብዬ ላግኘዋ። ይሄኛው አወለሰፍ ተረስቶ ዛሬ የዲኤስቲቪ አወለሰፍ ነው ቦታውን የያዘው ማለት ነው። እሺ ሰዓቱም ገና ነው፣ ግድ የለም። ሄዳ አወለሰፍ፣ ተቀመጥ አስራ አንድ ሰዓት አልሞላም። ምንድነው የምትሰራው? ሙራጃ አደርጋለሁ አዎ ከጓደኛው ጋር ሳምንት፣ በማን ሜዳ ነው፣ ማን ያሸነፈው፣ ምን ጎል ተቆጥሯል፣ በጉዳት የተሰለፈ የቀረ አሁን ምን መሆን አለበት? እያንዳንዱ ነገር ሙራጃ። የሚጠናኑ አሉ። ከጎናቸው ሙፍቲዎች አሉ፣ ፈትዋ የሚሰጡ የኳስ አሊዎች። ይሄ ነገር ምንድን ነው? እሺ፣ ለሱ ምን ሰጠው ትኩረት ከዛም አልፎ ሙሐቂቆች አሉ አይደል? እንዴ የገባው ጎል ወይም የተሳተው ነገር ትክክል ነው አይደለም። ሙሐቂቅ ታሕቂቅ የሚያደርጉ ቫር የሚባል ሙሐዲስ መጥተዋል። በእነዚህ ሙሐዲሶች ታሕቂቅ ተደርጎ ሁሉ ነገር ይነገራል። ኳሱ እንደምንም ይጀመራል፣ ፊሽካው ይነፋል፣ ማእሙመን ብለን እንከተላለን። ዘጠና ደቂቃ አምስት አንቲ አታመልጠና በእኽላስ ነው የምንከተለው፣ እያንዳንዱን እንቅስቃሴ ጭራሽ ከመውደዳችን ከሙኽሊስነታችን የተነሳ ሜዳው ላይ ገብተን እንዴ የምንጫወተው ነው አይደለም። ዘጠኝ ቁጥሩ ኳሱን ይዞ ሲሄድ በላይ በኩል አስር አቀብለው አይታየህም እንዴ ሸፋፋ፣ እዛ ጋ ክፍተት አለ እኮ ይላል። አጠገቡ ማናለ እየተናገረ ያለው የት ነው ትዛ ይለው ገብቷላ፣ ውስጡ ይኸውና ኢኽላስ። ወንጀሉን አስበው፣ በእንደዚህ አይነት በፈራ ልብስ ወደ አላህ መመለስ አላ ይወፍቀል። ዘጠና ደቂቃው ማለቁ እኳ አይቀር ያልቀር፣ የደገፍነውን ቡድን ይሸነፍ ይሆናል ይሄ ይኸው ነው ቅድም የአስራ አንድ ሰዓት የባከነው ዘጠና ደቂቃ። ከዚህ የዘለለ ነገር የለውም። አንተ የደገፍከውን ቡድን ካሸነፈ የደቂቃ የጊዜያዊ ደስታ ነው፣ ወዲያው ይረሳል ማለት ነው። ነገር ግን ዘጠና ደቂቃውን ለአስር አካፍለ ነው ለኳስ የሰጠነውን ዝስቲ ዘጠኝ ደቂቃውን ከመተኛቴ በፊት ለጌታ ይላላህ ልስጠኝ፣ ዛሬ የዕለት ውሎዬን አንስቼ ያጠፋሁትን ይቅርታ እንዲያደርግልኝ፣ እሱ ወፍቆኝ የሠራሁትን መልካም እንዲቀበለኝ፣ አጅሩን እንዳያሳጣኝ፣ ከእሱ ጋር ላድርግ ለማለት ግን ለምንድን ነው የከበደው? እኔም እናንተም ነፍስያችንን መጠየቅ አለብን። ምን ሆነን ነው ለኳስ ያላጣነውን ጊዜ ለሶሻል ሚዲያ ያላጣነውን ጊዜ ለምንድን ነው ለተውበት ለኢስቲግፋር ሲሆን ዘጠኝ አስር ደቂቃ የሚጠፋብን ለምን ይረዝምብናል? የምንጓዘው ነገር ወዴት ነው? ወደ አላህ የደገፍነው ኳስ እኮ አያውቁንም ከነመፈጠራቸው ስላሸነፉ ደውለው እንኳን ደስ አለህ አይሉም። የምንደሰተው የምንከፋው፣ እኛ እዚህ ሆነን ስለ እነሱ የምንበሳጨው፣ እነሱ ቢጫወቱ አሸነፉም ተሸነፉም እንጀራቸው ነው። ኢስቲግፋሯ ግን ጥቅሟ ለእኛ ነች፣ ለማንም አይደለም። የነገው የአኺራ ቤታችንን ለማሳመር ነው። ስለዚህ ወንድሞች እህቶች፣ ከነፍስ በመጀመር ሌላው ተውበትና ኢስቲግፋር ቋሚ ስራችን መሆን አለበት፣ በየጊዜ በተለይ ወንጀሎቻችንን ባስታወስን ቁጥር ደጋግመን በመጸጸት ወደ አላህ በመመለስ የእሱን ይቅርታ ከመጠየቅ ነው። ልም ቦዝን አይገባም። አልሐምዱሊላህ እንኳንም የኢስቲግፋር ሰው ሁንኩኝ በማለት የምንደሰትበት ቀን ሊመጣ ይችላል። አለበዛ ነገ የጸጸት ቀን ከመምጣቱ ተውበት የማይጠቅምበት ሰዓት ላይ ከመድረሱ በፊት የደረሰ ቀን እንጸጸት።